ስለ ስራቱ ሁኔታ እሺ፣ እንደዛ አይደለም ቋንቋ ወጣቹ እንድትከራከራው አይደለም ምንን አትለፍሽ። እሺ፣ ከህይወቴ ወጣችኋል አለ አይደለ ሲጀመር፣ አንቺ ህይወቴ ውስጥ የምትገቢው ሰው አይደለሽ። በነገራችን ላይ ቤተሰብ ሄርሜላ ሲጠበቅ የነበረውን ነገር ነው እያደረገች ያለችው ማለት ነው። አብርሃም ሊረዳት አልቻለም እንጂ ማለት ነው። ተለሳልሳ እየመጣች ይሄ ልጅ ልክ ግንኙነቱ ከሩታ ጋር ይስተካከላል ተብሎ ሲጠበቅ ወይም ከሩታ ጋር ያለው ግንኙነት የተስተካከለ ነው ተብሎ በሚታሰብበት ሰዓት ማለት ነው የሆነ ተለሳልሳ ሩታን በሚያናገር ሙድ ምናምን ትመጣና ሆን ብላ ሩታን እያበሳጨች አብርሃምን ከሩታ የመለየት ስራ ነው እየሰራች ያለችው፣ እንጂ እቺ ልጅ ለሁለቱም አዝና ወይም ማለት ነው ሁለቱ እንዲታረቁ ፍላጎት ኖሯት አይደለም። ይህንን ሁሉ ነገር የምታደርገው ሁለቱ እንዲታረቁና አብረው እንዲሆኑ ምንም ሌላ ነገር እኮ አያስፈልገውም። በጣም ቀላሉ መንገድ ማለት ነው ከአብርሃም ህይወት ሙሉ ለሙሉ ራስሽን ማስወጣት እንጂ ሌላ ትርኪ ሚርኪ ውስጥ መግባት ራሱ አያስፈልግሽም ነበረ። አንቺ ግን ትልቁ ታርጌትሽ በየትኛውም አይነት ሞመንት ወይም በየትኛውም አይነት አጋጣሚ አብርሃምን ከሩታ መለየት ነው ትልቁ ወቅድሽ ትልቁ ዓላማሽ ያንን ነገር ደግሞ የምታደረጊበት መንገድ የምሬን ነው በጣም ጥበብ የተሞላበትና ማንም ሰው የሆነ ሊገምተው በማይችል አይነት መንገድ ነው። በነገራችን ላይ ማለት ነው የዛሬውን እንትን ማንም ሰው የጠረጠረ ወይም እንትን ያለ ሰው ያለ አይመስለኝም። አንቺ ሆን ብለሽ ማለት ነው ሁለቱን የሆነ ግንኙነታቸውን ለመመለስ ጥረት በሚያደርግ አይነት ሙድ ምናምን ሁለቱን ለመለያየት እና ከሰሞኑ እየተቀጠለ ያለውን የሁለቱን ገመድ ድጋሚ የመበጠስ እቅድን ይዘሽ እንደመጣሽ ነው። እኔ ዛሬ በተለቀቀው ቪዲዮ ላይ እያዩ ያለት ሩታም ደግሞ፣ ውሳኔሽ በጣም ደስ ይላል። በቃ ከዚህ በኋላ አችን ልጅ እያንጠለጠለ እየመጣ ሌላ አይነት ነገር ውስጥ የሚከትሽ ከሆነ የዚህ ልጅ መመለስ ምንም አይነት ቫሊዩ ስለሌለ እኔ የሄድሽበትን መንገድ ጥለሻቸው ስቴጂ በጣም ነው ደስ ያለኝ ማለት ነው። ብዙዎቻችሁ ዛሬ የተለቀቀውን ቪዲዮ አይታችሁ የሆነ ብዙ ነገር ስትሉ ነበር፣ እና እኔም በራሴ አንገል ያየዋቸው በጣም ብዙ ነጥቦች አሉ። እነዚህን ነጥቦች እያወራን ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ከመሸ በሄርሜላ ዩቲብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሃሳቤ ልሰጥ ተመልሽ እመጥቻለሁ ማለት ነው። ቀን በለቀኩት ቪዲዮ ላይ አው ሄርሜላ በቀላሉ ከአብረሽ ህይወት ልትወጣ እንደማትችል ደጋግሜ እየተናገርኩኝ ነበረ። አሁንም ማለት ነው ብዙዎቻችሁ የሆነ በቃ ባህርድ በመጥፎ አይነት መንገድ ምናምን ነበር። እኔም እንደዛ አይነት ፊሊንግ ነበረ ወይም እኔም እንደዛ አይነት ነገር ነበር ሲሰማኝ የነበረው ግን በጣም በልጠቷ ምን ያክል ከባድ እንደሆነ ምናምን ነው የተረዳውት። በተለይ ዛሬ ላይ በምታደርጋቸው ነገሮች ማለት ነው። ከሰሞኑ የአብርሃምና የሩታ ግንኙነት በተወሰነ መልኩ የሆነ የመመለስ አይነት አዝማማን እያሳየ ነበርና በዚህ ነገር ደስተኛ ያልሆነቸው ሄርሚላ እነዚህ ልጆች በምን አይነት መንገድ ነው ድጋሚ እንዳይገናኙ ማድረግ የምችለው ብላ ቀመሯን ቀምራ እንግዲህ አብርሃምና ሩታን አንድ የማድረግ የሆነ እንደማስታረቅ አይነት እንትን ፈጥራ መታ ይባስ እነዚህ ልጆች እንግዲህ ከሰሞኑ የጀመሩትን ግንኙነት ሁሉ እንዳይቀጥሉ አድርጋ እንደለያየቻቸው ነው እኔ በዛሬው ቪዲዮ የተረዳሁት ማለት ነው። የመጣችበት መንገድ ብዙቻችሁ እንዳያችሁ ነው እነዚህን ሁለት ሰዎች የማስታረቅ አይነት ሙድን ተከትላን ነው የመጣችሁ። ግን ጭራሽ ያ ነገር እንዳልሆነ በደንብ ነው የገባይ የገባኝ ማለት ነው። በቃ የሆነ የእነዚህ ልጆች ግንኙነት ተስተካክሏል ብላ በምታስብበት ሰዓት፣ በነገራችን ላይ አብርሃምም ለዚህ ነገር ራሱን በጣም የሚያጋልጥ አይነት ሰው ነው። በቃ እሱ ነው እድሉን የሚያመቻችላት እሱኑ ነገሮችን አስተካክሎ ከሩታ ጋር ፊት ለፊት እንዲገናኙ አድርጎ የሚያመጣውና ያንን አጋጣሚ ደግሞ ልጅቷ ምንም በቃ የምትስተው ነገር የለም። በደንብ ተጠቅማ ማለት ነው ሩታን አበሳጭታ ድጋሚ አብርሃምና ሩታ መሀል ላይ ትልቅ ችግርን ትፈጥራለች እና እኔ በቃ ነገሮች እንዲስተካከሉ ሌላ ምንም አይነት ታምር የለውም። እንዳልሹም እንዳልሹም ማለት ነው የእነዚህ ልጆች ህይወት እንዲስተካከል የምትፈልግ አይነት ሰው ብትሆኝ ሌላ ምንም ነገር የለውም በቃ ከዚህ ልጅ ህይወት መውጣት ነው። እውነትም የምትወጂ እውነትም የምታፈቅሪ ይሄ ልጅ የጀመረው ህይወትን የምታከብሪ ከሆነ ኑሮውን፣ ቤቱን፣ ትዳሩን የምታከብሪ አይነት ሰው ከሆሽ ሌላ ምንም ነገር አያስፈልገውም ከዚህ ልጅ ህይወት መውጣትና መውጣት ነው በቃ ይሄ ልጅ ለብቻው ነው አደለ የተጠራው። አንቺ መጪስ እዚህ ጋር ከሩታ ጋር በዚህ እርግዝና ጊዜ አብረሻ ስለትሆኝ አደለም የመጣሽ፣ አብርሃምን ተከትለሽ እንደመጣሽ እናውቃለን። እና የዚህን ያክል ነው። አየሽ አደለ ልጁን መተው የማትፈልጊው እሱ በምክንያት ነው ወደ ቡታጅራ የመጣው ተፈልጎን የመጣው መምጣት ስላለበት እና ቤተሰቦቹ ጭምር እንዲመጣ ስላስገደዱት ነው የመጣው። የአንቺ ተከትሎ መምጣትን ምንድን ነው የምንለው? በቃ እየሽ ከዚህ ልጅ ህይወት በምንም አይነት ሁኔታ መውጣት አትፈለጊም። ሶ ይሄ ነገር ደግሞ ምንን ይነግረናል ማለት ነው? አንቺ ከአብርሃም መቼም ልትለይ እንደማትችልና በየትኛውም አይነት አጋጣሚ የአብረሽና የሩታን ህይወት ማበላሸትና የነዚህ ልጆች አብሮ መሆንን እንደማትፈልጊ በግልጽ ለሁሉም ሰው እያሳየሽ ነው። በእርግጥ ይሄ ምንም ከአንቺ የማይጠበቅ ነገር አይደለም። እስከ ዛሬ ድረስ በተደጋጋሚ ስታደርገው የቆየሽው ነገር ነው። ምንም አዲስ ነገር የለውም እና አሁንም ይሄ ጀማሪ ነው። በነገራችን ላይ ብዙ ግልጽ ያልሆነላችሁ ሰዎች እና ምናልባት ልጅቷ በምትናገረው ነገር እውነትም የአብርሽና የሩታ ህይወት እንዲስተካከል ፍላጎት ስላላት ነው እነዚህ ልጆች አገናኝታ ነገሮችን ለመፍታት የምትሞክረው ብላችሁ ለምታስቡ ሰዎች እቺ ልጅ በየትኛውም አይነት አጋጣሚ አብረሽና ሩታ አብረው እንዲሆኑ አትፈልግም። ይህንን እኮ ለማሰብ ምንም ሌላ ነገር ሌላ ቦታ መሄድ አያስፈልገውም። እቺ ልጅ ሴት ናት። ሩታ ያለችበትን ሁኔታ ብቻ አይታ ማለት ነው የፈለገ ነገር ቢሆን ማለት ነው እንደዚህ አይነት ህይወት ውስጥ ደፍራ አትገባም። ግን የመጣው ነገር ይምጣ፣ ማንኛውም አይነት ነገር ይምጣ ሪስኩን ወስዳ ኃላፊነት ወስዳ ነው እዚህ አይነት ነገር ውስጥ የገባችውና ለደቂቃ ነጥብ መጣል አትፈልግም። ከሰሞኑ እኮ ቢያንስ አብረሽ እዚህ ያለውን ነገር ጨራርሶ እስኪመጣ አዲስ አበባ መቀመጥ ትችል ነበረ፣ ግን ያንን ነገር አላደረገችውም። አብራው ተከትላን የመጣችውን እንደውም እንደሰማሁት ከሆነ በራሱ በአብራ መኪና ጭምር ወደዚህ እንደመጡ ነው መረጃው ያለኝና እሱም ከእሷ መለየት አይፈልግም። ቀን የሆነ ነገር ብያችሁ ነበረ ግን እንደ አንድ ግምት ነበር ያንን ነገር ስናገር የነበረው፣ ምናልባትም አብርሃም ከሰሞኑ ከሩታ ጋር እንደዚህ አይነት ሞመንቶችን እያሳየ ያለው ቤተሰቦቹን በተወሰነ መልኩ እየፈጠሩበት ያለውን ጫና ለመቀነስ እና ከተመልካችም አሁን ብዙ ብዙ ነገር ሲባል ስለነበረ ያንን ጫና ለመቀነስ እንጂ የምርም ወደ ሩታ መመለስ ፈልጎ አይደለም የሚል ነገር አንስቼ ነበርና አሁን ላይ ያለውን ነገር ሳይ ደግሞ እንደዚ አይነት ነገር ነው የተሰማኛለሁ። ምክንያቱም ይህንን ነገር የምልበት ሆን ብላ ሄርሜላ ሩታን እንድታበሳጭ ማለት ነው መድረክ ፈጥሮ ሁለቱን ፊት ለፊት አገናኝቶ መሀል ላይ እንዲህ ብሎ ቆሞ ምናም ማለት ነው ሁለቱ ሲከራከሩ የሚያየት ነገር አለና ይህንን ነገር የምታደርግ ከሆነ ሚስትን አበሳጭታ ፊት ለፊት ስትልክብ ዝም ብለህ የምታይ አይነት ሰው ከሆንክ እውነትም ከሰሞኑ እያደረግካቸው ያሉት ከሩታ ጋር የፈጠርካቸው ግንኙነቶችን እነ ጋሽዬ እንዲሁም የሩታ ቤተሰቦች ጫና ፈጥረውብህና ከተመልካችም ትንሽ ጫና ነገር እንትን እያለብህ ስለሆነ ያንን ለመቀነስ እንጂ የምርም አንተ ነገሮችን አስተካክለ ሄርሜላን ከሕይወት አስወጥተ ከሩታ ጋር የመቀጠል ፍላጎት ኖሮህ እንዳልሆነ ነው እኔ እየተረዳሁኝ ያሉት ወይም ከማየው ነገር እየገባኝ ያለው ነገር እንደዛ አይነት ነገር ነው። እና እኔ የማስበው ጀስት እንደዛ ነው አሁን ላይ ነገሮችን ሳይ ማለት ነው። ከዚህ ባለፈ ሄርሜላ በየትኛውም አይነት አጋጣሚ ነጥብ መጣል አትፈልግም። ይሄ ገና ጅማሩ ነው። ገና ብዙ ነገሮችን እንደምታደርግ ነው የሚሰማኝ። የምር ደግሞ እሷን ትቶ አብርሃም ወደ ሩታ የሚያዘነብል ከሆነ በጣም ብዙ የያዘቻችሁ ፋይሎች እንዳሉ መረጃው አለኝ። እነዛን ነገሮች እንደ መጠቀሚያ እያደረገች አብርሃም ላይ በጣም ብዙ ጫናዎችን ታሳድራለች ብዬ አስባለሁ ማለት ነው። ሶ እኔ ሩታ ፊት ሳትሰጣት ምንም አይነት ነገር ሳይመስላት በመሄዷ ደስ ነው ያለኝ። በቃ ማድረግ ያለባትም ነገር ይሄ ስለሆነ ማለት ነው። ይሄ ልጅ ሄርሜላን እያንጠለጠለ እየመጣ ከአንቺ ጋር ሊሆን የሚችልበት ምንም አይነት አግባብም ምክንያትም ስለሌለ ማድረግ ያለብሽን ያደረግሽው፣ እኔ በዚህ በጣም ደስተኛ ነኝ። እንዳልሹ ሄርሜላን ምርጫው ካደረገና ከእሷን ከህይወቱ ማስወጣት የማይችል አይነት ከሆነ ከሁለታችሁም ጋር መቀጠል የሚፈልግ ከሆነ አንቺ ምርጫሽን ለዚህ ሰው በደንብ ማሳወቅ እንዳለብሽ ነው እየተረዳሁት ማለት ነው። ብቻ ዛሬ ካየሁት ቪዲዮ የተረዳሁት ይሄ ነው። እንዳልኳችሁ ነው በጣም ብዙ መረጃዎች አሉ፣ በጣም ብዙ የሚባሉ ነገሮች አሉ። እስካሁን ድረስ በግልጽ እንደዚህ ወደ ሚዲያ ያልመጡ በተለይ በሄርሜላ ዙሪያ በጣም ብዙ ነገሮች ከራሷ በራሷ ዙሪያ ካሉ ሰዎች እየወጡ ነው ያሉት እና አንዳንዶቹንም አንዳንድ ቦታዎች ላይ እየሰማዊ ነው እንግዲህ የጊዜ ጉዳይ ነው፣ ብዙ ነገሮች ግልጽ ይሆናሉ ብዬ አስባለሁ ማለት ነው። የሚፈጠሩትን ነገሮች አብረን ለማየት እንሞክራለን። እኔ ዛሬ በለቀቁት ቪዲዮ ላይ ያለኝ ሀሳብ ይሄ ነው። እናንተም ኮመንት ሴክሽን ላይ የሚሰማችሁን ነገር አስፍሩልን። እወዳችኋለሁ። ነገ እንገናኛለን። ይመቻችሁ።